በከቃ ኃላፊነቴ የማን ነው? የእኛ የማህበረሰቡ ነው። ሲጀምር ቤተሰብ አለ፣ ከዛ ማህበረሰብ አለ፣ ከዛ ትምህርት ቤት አለ፣ የሃይማኖት ተቋማት አሉ። የተለያዩ ተቋማቶች እንደዚሁ የራሳቸው የሆነ ምን አለባቸው? ኃላፊነት አለባቸው ማለት ነው። እነዚህ ባህላዊ የሆኑ እሴቶቻችን እንዳይጠፉ፣ አሁን ላይ እየተበረዙ ያሉ እየጠፉ ያሉ አሉ። አይደለም ቀጥታ በባህላዊ መንገድ እንትን ከማለት ቀጥታ ፍርድ ቤት መሄድ እንደዚህ እንደዚህ አይነት ነገሮች። ይህንን ደግሞ አሁን ላይ የተለያዩ ግሎባላይዜሽን በራሱ የሚፈጥረው ጫና እንዳለ ሆኖ የተለያዩ ጣልቃ ገብነቶች የሚፈጥሩት ጫና እንዳሉ ሆኖ አሁን ላይ የሚመጣው ትውልድ እነዚህ ነገሮችን እንዳይተዋቸው፣ ትምህርት ቤት በራሱ የትምህርት ማህበረሰቡ፣ የሃይማኖት ተቋማት በራሳቸው የራሳቸውን አሻራ መኖር አለባቸው። ቤተሰብ ማህበረሰብ ትልቅ ኃላፊነት ይጠበቅበታል ማለት ነው አይደለም። ይሄን ተዉትና ትልቁ ከአራት አመት ከአምስት አመት በፊት ሀገራችን ጦርነት ላይ ነበረች አይደለ? በትግራይና በኢትዮጵያ እዚህ በነበረው ጦርነት ሽማግሌ ተልከዋል አይደለ? ትልልቅ አባቶች ተመርጠው የሃይማኖት አባቶች ተመርጠው ትልልቅ ሰዎች ሆነው እኮ ሽምግልና መቀሌ ድረስ ሄደዋል። ታስታውሳላቸው አይደለ? ስለዚህ ይሄ ትልቁ እሴታችን ነው ማለት ነው። ይህንን ደግሞ ጠብቀን የማኖር ለትውልድ የማስተላለፍ እንዳይጠፋ፣ እንዳይሸረሸር፣ እንዳይበረዝ የማድረግ ትልቅ አላፊነት ይኖርብናል ማለት ነው። ስለዚህ ይህን እንዳለ ማየትና ለቀጣይ ማስተላለፍ ግን በባህላዊ በሚደረገው በእሱ መሰረት ልምድ ወስዶ ከአባቶቻችን ከእናቶቻችን ልምድ ወስዶ ይህንን ባህል ወደ ዘመናዊ እሴት ማንኛውም ቦታ ግጭት አለ በቤታችንም ከቤታችንም ውጭ ያን በባህላዊ ያን የበፊቱን ልምድ በዛ ተወስዶ ፍርድ ቤት፣ እስር ቤት ምናምን ከሚሄድ በሽማግሌ ቁጭ ብሎ በእሱ ቢፈታ ይፈታል፣ በንግግር ማለት ነው። ያ ስለሆነ መንግስት ጥሩ ነገር ነው፣ ይህን ነገር ታሳቢ አድርጎ የያዘው መሪ ቃሉ ማለት ነው። ስለዚህ በዚህ ቀጥል በአባቶቻችን ባህል እንኖር፣ ያ ነው የሚያኖረንም የአባቶቻችን የእናቶቻችን ባህል ያኖረናል። እሱ ዘንድ ደግሞ ከኖሩን ያው ሰላም ይኖራል ማለት ነው። ሰላም ደግሞ ለሁላችን ነው። ሀገራችን ሰላም እዛ አካባቢ ውስጥ ህብረተሰቡ አንድ ሶስት ሰው መርጦ እናቶች በፊት በደንብ የኖሩ የትምህርት እውቀት ያላቸው መርጠው ሰላምን እንዲያሰፍኑ በማድረግ ኮሚቴ በመምረጥ ማለት ነው ሰላሞችን መፍታት ይቻላል። ልክ ባህላዊ መንገድ እንዳረጉት ማለት ነው ያንን ደግሞ አልበቃ ካለ ማለት በዛ ችግር አልፈታ ካለ እነዚያ ኮሚቴዎች ወደ ህግ መርተው ይህንን ችግር እንዲፈቱ ማድረግ ይችላሉ። ስለሰጠኝ ግን አመሰግናለሁ።